ከዚህ በኋላ ስልክ ስደውሉም ይሁን ሲደውልላችሁ የትኛውም አይነት የስልክ ጥሪ ሪከርድ ለማድረግ ምንም አይነት አፕሊኬሽን መጫን አይጠበቅባችሁም። ምክንያቱም ራሱ አንድሮይድ ሲስተም ማንኛውም አይነት የስልክ ንግግር አውቶማቲካሊ ሪከርድ ማድረግ እንዲቻል ያዘጋጀው ሴቲንግ አለ። ይህን ሴቲንግ እንዴት አድርገን ኦን እንደምናደርግና እንደምንጠቀም በዚህ ቪዲዮ አሳያችኋለሁ። ላይክ ማድረግ እንዲሁም ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። አሁን ቀጥታ ወደ ቪዲዮ እንገባለን እ በመጀመሪያ የስልክ መደወያው ጋር እንገባለን። የስልክ መደወያው ጋር ከገባን በኋላ እዚህ ጋር ሶስት ነጠብጣቡን እንጫናለን። ሶጎ ከተጫን በኋላ ሴቲንግ የምትለውን አንዴ እንጫናለን። ሴቲንግ ሴቲንግ የምትለውን ከተጫን በኋላ ሪከርድ ኮልስ የምትላለች። ሪከርድ ኮልስ የምትለውን እንጫናለን። ሪከርድ ኮልስ የምትለውን ከተጫን በኋላ አውቶ ሪከርድ ኮልስ የምትላለች፣ እዚህ ሁለተኛው ጋር እሷ ኦን ሁና ካልሆነ ኦፍ ሁና ነው የሚሆን። እሷን ኦን እናደርጋለን ማለት ነው። አውቶ ሪከርድ ኮልስ እሷን ኦን እናደርጋለን። እሷን ኦን ካደረግን በቃ ማንኛውም ኮል በሚኖርበት ጊዜ ራሱ አውቶማቲካሊ ሪከርድ ያደርግልናል ማለት ነው። በዚህ መልኩ ማስተካከል እንችላለን። የዛሬው ቪዲዮ ይሄን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁ። ሲዩ ኔክስት ታይም ቸው